በመላው ዓለም የምትገኙ ኦርቶዶክሳውያን ዛሬ የምገኘው በአየር ማረፊያ ወረገኖ ደብረገነት በዓታ ለማርያምና ጻድቋ አቡነ ተክለ ሃይማኖት ቤተክርስቲያን ነው የምገኘው። እዚህ ቤተክርስቲያን እንግዲህ እንደምትመለከቱት ቤተልሔሙ ይህን ነው የሚመስለው ምንም አጥርም ምንም የለውም። ዙሪያውን ደግሞ በሰበል የተከበበ ነው። ቤተክርስቲያኗ ታቦት ማዞሪያ ስፍራ የላትም እና በዳ ምክንያት ቤተክርስቲያኗ ልትነሳባቸው ስለሆነ እነዚህ አባቶችም እንግዲህ እናንተን ነው የሚማጸኑት። እስኪ ዘወር ብለን ቤተክርስቲያኑ አጥሩ ወይም ደግሞ ዙሪያው ምን ይመስላል የሚለውን እንመልከት። አባታችን ይሄ ታቦት እንዴት ነው የምታዞሩት? ታቦት የሚዞረው በተራ ነው። ያው ቦታው የባለ መሬቶቹ ስለሆነ ያው እኛ አቅም ስለሌለን ያው የሚከፈለውን ለነሱ ድርሻ ስለሌለን በዳ ስለተያዝነ ያው ስለሌለነ ቦታውን አሁንም ቦታው ታጥሮ ነው ያለ። ስለዚህ ድረሱልን። ቦታውን ለማስፋት ከቻልነ ለባለመሬቶቹ የሚገባውን ሰተን ነው ማስፋት የምንችለውና ስለዚህ ለነሱም የሚገባውን ከሰጠነ ቦታው መስፋት ይችላልና በዚህ ምክንያት ስለሆነ ድረሱልን ልጆቻችን። ይህንን ለምሳሌ አሁን ብትከፍሉ ያነሱላችኋል። ይሄ አጥሩ ይነሳል። እደውን ከከፈለ ይነሳልናል። እነሱ ፈቃደኞች ናቸው። የኛ አቅም ማጣት ነው እንጂ አቅም ስላነሳችሁ ነው እንጂ እነሱ አቅም ስላነሰን ነው። ፈትውላችኋል። እነሱ ፈቃደኞች ናቸው። በበጎ አድርጎትም የተቻላቸውን ሰጥተውናል። የሚችሉትን አድርገዋል። የሚችሉትን እነሱ ግን ደግሞ ለእነሱም የሚገባ ስለሆነ መቼም ሰጥቶ መቀበል ነውና ግዴታ እነሱንም ጫና አናደርግም። የሚችሉትን ሰጥተውናል። አሁን ደግሞ አስፋፉ አስፋፉ ብለውናል። ድረሱልን እናንተ ከደረሳችሁልና ይስፋፋል። የማይስፋፋበት መንገድ የለም። መልካም እንግዲህ በመለዋል የምትገኙ ኦርቶዶክሳውያን፣ ይሄ እንግዲህ እንደምትመለከቱት ቤተክርስቲያኗ፣ ይሄ አንድ ሜትርም ሁለት ሜትርም አይሆንም። እንደምታዩት አጥሩ እዚህ ጋር ነው። ከዚህ በኋላ ደግሞ የመሬቱ ባለቤቶች ነው። በአጠቃላይ ግን እነዚህ ኦርቶዶክሳውያን የሚችሉትን ለቦታው ቦታ ሰጥተዋል ማለት ነው። ስለዚህ ደግሞ አሁን ኦርቶዶክስ የሆናችሁ በመላው ዓለም ያላችሁ ይሄንን ማስፋፋት እንደሚቻልና የመሬቱ ባለቤቶች ደግሞ ለቤተ ክርስቲያኑ በቅናሽ እንዲስፋፋ ፍቃዳቸው እንደሆነ እንግዲህ አባቶች የነገሩን፣ ይሄ የሚደርሳችሁ በእውነት በዓታ ማርያምን የምትወዱ ጻድቁ አቡነ ተክለ ሃይማኖት ኢትዮጵያዊን ጻድቅ የምትወዱ በእውነት ብዙዎች እንዳላችሁ እናምናለን። ብዙ ኦርቶዶክሳውያን ብዙ ቤተክርስቲያን ሰርታቸዋል። ይህም ቤተክርስቲያን ደግሞ እንድትጎበኙትና እንድትመለከቱት በጻድቁ በአቡነ ተክለ ሃይማኖት ስምና በእናታችን በበዓታ ለማርያም ስም እንማጸናችኋለን። በአጠቃላይ እስኪ እንዲህ ያለውን ሁኔታ ደግሞ እናሳያችኋለን። ተመልከቱት፣ ወይም ደግሞ ተከታተሉን። አሁን እንደምትመለከቱት ደግሞ ይሄ በጸበሉ በኩል ያለ ነው። ይሄ ምንም እንግዲህ ብዙ ነገር የሚያስፈልገው ነው። የፀበል ቤቱ ይህንን ይመስላል። ቆርቆሮ በቆርቆሮ ነው ምንም የሚመች ነገር የለውም። ግን እንደምታውቁት ቤተክርስቲያን በጭቃም ብትሰራ በወርቅም በብርም ብትሰራ ቤተክርስቲያን ናትና፣ እዚህ ቦታ ላይ ብዙ ሰዎች ከብዙ ደውያቸው ተፈውሰው እግዚአብሔርን እያመሰገኑ ይሄዱ ብዙ አሉ። እግዚአብሔር በገንዘብም በጤናም የባረካችሁ ደግሞ ይህን ተመልክታችሁ በእውነት የምትችሉትን እንድታደርጉ እናሳስባችኋለን። ይህ ቤተክርስቲያን ብዙ ነገር ያስፈልገዋል። እነዚህ አባቶች እንግዲህ እያገለገሉ የሚችሉትን እዚህ ደረጃ አድርሰውታል። ከዚህ በኋላ ደግሞ ይሄ ቪዲዮ የሚደርሳችሁ ኦርቶዶክሳያን የሆናችሁ ደግሞ ይሄን ተመልከታችሁ የምትችሉትን አድርጉ። ተመልከቱ፣ አሁን ይሄ የቆሻሻ መጣያ ስፍራ ነው የሚመስለው እና ግን አውደ ምረቱ እዚህ ጋር ነው ያለው። ከታች የምታዩት አለት ነው ውሃ ነው። ስለዚህ ይሄ ቤተክርስቲያን ከታች ምን ይፈልጋል ማለት ነው፣ በመሰረት መውጣት ይፈልጋል ማለት ነው። ስለዚህ ትልቅ የበረከት ቦታ ሆኖ እናታችን በዓታ ለማርያም ተአምር የምታደርግበት ቦታ ሆኖ እኛ ደግሞ በእውነት እግዚአብሔር በብዙ ነገር የተባረክን ብዙ ሰዎች አለን እና ይሄ እንድናደርግ ልናሳስባችሁ እንወዳለን። እንደምትመለከቱት ጢሻ ነው፣ ግን አባቶቻችን እየታገሉ አሁን በትልቅ ደረጃ የምታያቸው ካቴድራሎች ከእንደዚህ አይነት ቦታ አንስተው ነው አባቶች እዛ ደረጃ ያደረሷቸውና አሁንም እኒህ አባቶች በጸሎት እየተጉ የሚችሉትን እያደረጉ ነው ያሉት። እንርዳቸው፣ እናግዛቸው፣ እንድረስላቸው፣ የምንችለውን ነገር እናድርግ። ይሄ ደግሞ ቆርቆሮ በቆርቆሮ ያለው ሰንበት ትምህርት ቤቱ ነው። እንግዲህ የነገ ቤተክርስቲያን ተረካቢዎች ናቸው ሰንበት ተማሪዎች፣ ሰንበት ትምህርት ቤት እንደምታውቁት። ትልልቅ ሊቃውንት የሚወጡበት ጳጳሳት የወጡበት ተቋም ነው። ስለዚህ የነገዋን ቤተክርስቲያን ተስፋ የሚሆኑና የሚረከቡ እንግዲህ እዚህ ነው እየተማሩ ያሉት። እንደምታውቁት ቀጥታ ይሄ እንግዲህ ወደ አውደ ምረቱ የምገቡበት ነው። አጥርም የለውም እና ብዙ ከኦርቶዶክሳውያን ብዙ ይጠበቃል ማለት ነው። ይሄንን ይመስላል። ይሄ የምትመለከቷቸው ደግሞ እንግዲህ እንደ ቢሮም አባቶች አንዳንድ ነገር የሚያደርጉባቸው ምዕመናንን ለክርስትና ሲመጡ የሚያስተናግዱባቸው እንዲሁም ደግሞ እንደ ጽሕፈት ቤትም የተለያዩ ነገሮች የሚያደርጉባቸው ናቸው። ጭቃ በጭቃ ናቸው እንደምትመለከቱት። ስለዚህ የምትችሉትን ሁሉ አድርጋችሁ ይህም ቤተክርስቲያን ከዕዳ ነፃ አውጥተን ነው አባቶቻችን በነፃ አገልግሎታቸውን እንዲያገለግሉ ምዕመናንም ደግሞ በነፃነት ህፃናት ሀብተ ክርስትናን እያገኙ ጋብቻ የሚፈጽሙ ደግሞ ቅዱስ ስጋውን ክቡር ደሙን በመቀበል ስለዚህ ሃይማኖት እንዲቀጥል የሁላችንም አስተዋጽኦ ያስፈልጋልና እንደምትመለከቱት የምንችለውን ነገር እናድርግ። ከዚህ በበለጠ አሁን የምናሳያችሁ ዙሪያውን የምናሳዩዋችሁ ቪዲዮ ቤተክርስቲያኗ አጠቃላይ ያለችበት የቤተክርስቲያኗ ቁመና አሁን ላይ ምን ላይ ነው የሚለውን ዙሪያውን ያለውን በሰብል መከበቧንና ብዙ ነገር እንደሚያስፈልግ ለባለመሬቶቹ የሚያስፈልገውን ነገር አድርጎ የቤተክርስቲያኗን የማስፋፋት ስራ መስራት እንደሚያስፈልግ ነው። እንግዲህ አባቶች የነገሩን በእውነት መልካም ልብ ያላችሁ ብዙ አብያተ ክርስቲያናትን የገነባችሁ ብዙ ክርስቲያኖች እንዳላችሁ እናምናለን። መብርሃኑ ላይት አምላክ በእውነት ሁላችሁንም ትጎብኛችሁ። ከልብ እናመሰግናለን።